ነው። ስለዚህ መነሻችንን ታላቁ አማራን የአማራን ሕዝብ አድርገን የአጤ ምኒልክ ዙፋንን አያቶቻችን፣ አባቶቻችን የገነቧት ታላቋ ኢትዮጵያን ከሌሎች ወንድሞቻችን ጋር ሆነን ተቆጣጥረን ራሳችንን ማስተዳደርና መምራት ስንችል ያኔ ሁላችንም ገበሬውም ያርሳል እፎይ ብሎ ይኖራል፣ ነጋዴው ይነግዳል፣ የመንግስት ሰራተኛው ስራውን ይሰራል፣ ተማሪው ይማራል፣ በየእምነቱ ቀሳውስቱ ይቀድሳል እንዲሁም ሀጂው አላሁ አክበር ይላል። ይሄው ነው። ይሄ ካልሆነ ግን ዛሬ በማታለል በማጭበርበር እንደራደር፣ ሰላም ይሻላል እያለ መልሶ ከጀርባ እንዲወጋን ግን አንፈቅድም። እውነተኛና ሐቀኛ መልስ የምናገኘው በነፍጣችን በክንዳችን ነው። ይሄንን ደግሞ በተግባር አይተን ነው፣ በተግባር ስላየነው ነው። ስለዚህ አንድ ሆነን በጎጃምም፣ በጎንደርም፣ በወሎም፣ በሸዋም እንደማራ አማራ ሳንከፋፈል እኩል ሆነን ቆመን ለጀመርነው ታላቅ የተባረከ